ሰላም ቅዱሳን እንደምናቸው። ዛሬ ከኔ ጋር አብረን የእግዚአብሔርን ቃል እናያለን። የተፈተነ ህይወትና አገልግሎት በሚለው አብረን የምናየው መነሻ የትምህርት ክፍል ወይም ደግሞ የመጽሐፍ ቅዱስ ክፍል ሁለተኛ ቆሮንቶስ ምዕራፍ ሁለት ከ14 እስከ 16 እና ሁለተኛ ቆሮንቶስ ምዕራፍ አራት ከሰባት እስከ 12 ያለውን በአዲሱ መደበኛ ትርጉም አነባለሁ። ሁለተኛ ቆሮንቶስ ምዕራፍ ሁለት ከ14 እስከ 16 ነገር ግን በክርስቶስ ሁልጊዜ በድል አድራጊነት እያዞረ ለሚመራን የዕውቀቱንም መዓዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን። ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህ ብቁ የሚሆን ማን ነው? ምዕራፍ አራት ከሰባት እስከ አስራ ሁለት ያለውን ደግሞ አነባለው። ሁለተኛ ቆሮንቶስ ምዕራፍ አራት ከሰባት እስከ አስራ ሁለት ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከእኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ እቃ ውስጥ አለን። ከየአቅጣጫው ብንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም፣ ብንሰደድም ተጥለን አንቀርም መጥተው ቢጥሉንም አንጠፋም። የኢየሱስ ህይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስ ህይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን ሆነን ሁልጊዜ ስለ ኢየሱስ ለሞት አልፈን እንሰጣለን። እንግዲህ ሞት በእኛ ይሰራል፣ ህይወት ግን በእናንተ ይላል። እንግዲህ እነዚህን ሁለት ምዕራፎች እንዲህ አይነት ርዕስ ሰጥቻቸዋለሁ፣ የተፈተነ ህይወትና አገልግሎት። ጳውሎስ ምንድነው ማለት የፈለገው? የእኔ ህይወት የእኔ አገልግሎት የተፈተነ ነው። የጳውሎስ ብቻ ሳይሆን አማኞች በሙሉ ህይወታቸውና አገልግሎታቸው የተፈተነ ነው። ሁላችንም እንደምናውቀው ክርስትና ይፈተናል። እምነትም ይፈተናል። አንድ ዝማሬ አለ የፓስተር ተስፋዬ ጋቢሶ፣ ክርስትና ሲፈተን፣ ክርስቲያን ፍቅሩ ሲመዘን፣ ህይወት ስትመረመር፣ እምነት በስራ ሲፈተን ይላል። ስለዚህ ክርስትናም እምነትም ህይወትም ይፈተናል ይመረመራል። በቅርቡ በሶሻል ሚዲያ አንድ የስልክ ማስታወቂያ እያየው ነበረ። ይህ የስልክ ማስታወቂያ ምን ነበረ? ልጅቷ ስልኩን ወደ እቃ ባጠቢያ ቦታ ጋር ሄዳ ቧንቧ ትከፍትና ስልኩን ታጥበዋለች፣ እና ስልኩ ከዛ ስታበራው ስልኩ ይሰራል፣ ይበራል። ምን ማስተላለፍ ፈልገው ነው? ይሄኛው ስልክ በውሃ በቀላሉ የሚበላሽ አይደለም፣ ወተር ፕሩፍ ነው ውሃ ቢነካውም ውሃ ውስጥ ቢገባም ውሃ እንደዚህ ቢፈስበትም ዝናብ ቢመታውም ቢበሰብስም ስልኩ ምንም አይሆንም፣ ውሃን መከላከል ይችላል የሚል ማስታወቂያ ለማስተላለፍ እንደፈለጉ ከምስሉ መረዳት እንችላለን። እንግዲህ በዚች ምድር ላይ ስንኖር ፈተና አለብን። ለጴጥሮስም ልዩ ልዩ ፈተና ብሎ ይናገራል። ልዩ ልዩ ፈተና ሲገጥማችሁ ብሎ ይናገራል። ያዕቆብም ስለ ፈተና ይናገራል። ጳውሎስም የሰዎች ህይወት፣ የክርስቲያን ህይወት፣ የአገልጋይ ህይወት የሚፈተን ነው ብሎ ይናገራል። እንደው ማን ነው የሚፈትነን? ፈታኞቹ እነማን ናቸው? የመጀመሪያው ፈታኝ ሰው እኛ ራሳችን ነን። ራሳችንን የምንፈተነው ሰው ራሱን ነው የሚፈተነው። ያዕቆብ ላይ ምዕራፍ አንድ ቁጥር አራት ላይ የራስ ምኞት እንደሚፈትን ይናገራል። ምን ይላል? ማንም ሲፈተን ወይም ደግሞ በእግዚአብሔር እፈተናአለው አይበል። በራሱ ክፉ ምኞት ሲሳብና ሲታለል ነው የሚፈተነው ብሎ ያዕቆብ ይናገራል። ስለዚህ አንዳንድ ጊዜ ፈተና አምጪዎቹ እኛው ነን። በራሳችን ምኞት ስንሳብና በራሳችን ምኞት ስንታለል እንፈተናለን። ይህም የሚያሳየው ምንድን ነው? አሳ በተለይ ባህላዊ አሳ አጥማጆች ወይም አሳ አስጋሪዎች አንድ ብርብራ የምትባል ተክል አለች። ያቺን ተክል በመንጠቆ ላይ አድርገው ወደ ሀይቅ ውስጥ ወይም ወደ ወንዝ ውስጥ በሚወለውርበት ጊዜ አሳው ስለሚሸተው ወደዛ ተክል በፍጥነት ይመጣና አገኘው ብሎ ያንን ሊመገብ ሲል ላንቃውን ወይም ደግሞ የአሳውን አፍ ይይዘዋል። መንጠቆ ያን ያጠምዱታል። ልክ እንደዚሁም በራሳችን ምኞትና በራሳችን ሀሳብ ስንሳብ፣ ስንታለል በዲያብሎስ ወጥመድ ውስጥ፣ በሰይጣን ወጥመድ ውስጥ፣ በፈተና ወጥመድ ውስጥ እንገባለን። ሌላው ፈታኝ ሰይጣን ነው። ሰይጣንም ፈታኝ ተብሏል። ኢየሱስን ፈታኝም ቀርቦ ይላል ኢየሱስን በፈተነው ጊዜ ፈታኝም ቀርቦ ፈተነው ይላል። ሉቃስ ወንጌልንም በምናነብበት ጊዜ ሰይጣን ለመፈተን ምንም እንትን እንደው የሚያወጣው ኢየሱስን ሕፃን ሆኖም ፈትኖታል፣ በአገልግሎቱም ጊዜ ፈትኖታል። ስለዚህ ክርስቲያን በመሆኑ የጌታ በመሆኑ ከሰይጣን የሚመጣበት ብዙ ብዙ አይነት ፈተናዎች አሉ። ሌላው በእግዚአብሔር የሚመጣ ፈተና ነው። እግዚአብሔርም ይፈትናል። አብርሃምን እግዚአብሔር ፈተነው ይላል። መታዘዙን ለማየት እምነቱን ለማየት አብርሃምን እግዚአብሔር ምን አድርጎታል? ፈትኖታል። ይህችም ዓለም አሁን የምንኖርባትም ዓለም፣ የዚህ ዓለም ሲስተም፣ የዚህ ዓለም መልክ፣ የዚህ ዓለም የአኗኗር ዘይቤም አማኞችን ቅዱሳንን የአገልጋዮችን ምን ያደርጋል? ይፈትናቸዋል። እነዚህ ሁሉ አራቱም ነገሮች ፈታኞች ናቸው። ስለዚህ ጳውሎስ የእኔም ህይወት የእኔም አገልግሎት የተፈተነ ነው ብሏል። አገልግሎቴም ህይወቴም የተፈተነው ነው ብሏል። ታዲያ ሁለተኛ ቆሮንቶስን በምንመለከትበት ጊዜ ጳውሎስ ለገጠመው ፈተና የሰጠው መመከቻ አይነት ሀሳብ ነው፣ ወይም ደግሞ አንድ ዳኛ ፊት ቀርቦ በዳኛ ፊት ቀርቦ ለተከሰሰበት ክስ መመለሻ ምላሽ እንደሚሰጥ ሰው እንደሚከራከር እንደሚሟገት ሰው የጻፈው ጽሁፍ ነው። ሁለተኛ ቆሮንቶስን ወይም መልእክቱን በአጠቃላይ ስናይ መከላከያ ሀሳብ ነው። እነሱ ጳውሎስን እንዲህ ነው ይሉታል። እሱ ደግሞ እኔ እናንተ እንደምትሉኝ አይደለሁም፣ እኔ እንደዚህ ነኝ፣ ህይወቴ ይሄንን ይመስላል፣ አገልግሎቴ ይሄንን ይመስላል እያለ ምላሽ የሰጠበት ክፍል ነው። ለምሳሌ አራት ነገሮችን ከ13ቱ ምዕራፍ ውስጥ አራት ነገሮችን ዋና ዋና አድርገን ብናይ ጳውሎስ የተከሰሰበት ነገር ነበር። ወይም በነዚህ በቆሮንጦስ ላይ ባሉ አንዳንድ አገልጋዮች እና እንደገና ባሉት ሰዎች የቀረበበት ክስ ነበር። የመጀመሪያው ክስ ምንድን ነው? አንተ ቃል አባይ ነህ፣ ቃልህን አትጠብቅም ብለውት ነበር። ለምንድን ነው ይህንን ያሉት? አንደኛ ቆንቶስ ምዕራፍ 16 ላይ እመጣለሁ ስመጣ እንደውም ወደ ሜቄዶንያ ስሄድ በእናንተ በኩል እሄድና ስመለስም በእናንተ በኩል እመለሳለሁ፣ ክረምቱንም አብሬያችሁ አሳልፋለሁ ብሏቸው፣ ይሄን ከነገራቸው በኋላ ሲጠብቁት ሳይመጣ ስለቀረ፣ ከዛ አይ ይሄንን ሰው እንደዚህ በቀላሉ እቅዱን የሚለውጥና ሀሳቡን የሚለውጥ ከሆነ የሚናገረውንም የሚሰብከውንም ነገር እኛ አንቀበለውም፣ ብለው እንዲህ አይነት ክስ በጳውሎስ ላይ መስርተው ነበር። ስለዚህ ጳውሎስ ምዕራፍ አንድ ላይ በምንመለከትበት ጊዜ ከቁጥር 12 እስከ 24 ድረስ ለምን እመጣለው ብሎ እንዳልመጣ ሀሳቡን ያቀርብላቸዋል። እኔ እኮ እመጣለው ብዬ የቀረሁት እናንተ ጋር መምጣት ስለማልፈልግ ሳይሆን እንዳላሳዝናችሁ ብዬ ነው። በእኔ መምጣት መደሳት የሚገባቸው ሰዎች እንዳያዝኑ ብዬ ነው። ይሄንንም ደግሞ ያደረኩት ለእናንተ ጥቅም ስል ነው። እግዚአብሔርም ይመሰክርልኛል፣ ሕሊናዬም ይመሰክራል ብሎ ጳውሎስ ሙግቱን ያቀርባል ማለት ነው። ስለዚህ አንደኛው በምዕራፍ አንድን ስናነ በምናገኘው ምንድነው? ቃሉን አይጠብቅም ቃል አባይ ነው፣ እቅዱን በቀላሉ የሚቀለብስ ነው ለሚለው መከላከያ ይሰጣል። አይ እኔ እንደዚህ አይነት ሰው አይደለውም። የእኔ ሕይወት የእኔ አገልግሎት እንደዚህ አይነት አይደለም። እኔ ቃል አባይ አይደለሁም፣ በቀላሉ እቅዴን የምቀይር ሰው አይደለውም ብሎ ማስረጃውን ያቀርብላቸዋል። ሌላው አሁንም በጳውሎስ ላይ የሰነዘሩት ወቀሳና ክስ ምንድን ነው? ሐዋርያ አይደለህም የሚል ነው። ሐዋርያ አይደለህም፣ እኛ ሐዋርያ የምናውቃቸው ሐዋርያ የምንላቸው የበጉ ሐዋርያትን ነው። አንተ ሐዋርያ አይደለህም የሚል ትልቅ ተቃውሞ ነበራቸው። ይህንንም ተቃውሞ ያስረዳቸዋል። ምዕራፍ 3 ከቁጥር 1 እስከ 6 ስንመለከት ከምዕራፍ 11 ጀምሮ እስከ ምዕራፍ 12 ደግሞ ስንመለከት የሐዋርያነቱን ማስረጃ ያቀርብላቸዋል። እንደውም አንደኛ ቆሮንቶስ ላይ ለሌሎች እንኳን ምዕራፍ 9 ላይ፣ አንደኛ ቆሮንቶስ ምዕራፍ 9 ላይ ለሌሎች እንኳን ሐዋርያ ባልሆን ለእናንተ ግን ሐዋርያ ነኝ ብሎ ነው የሚላቸው። ምዕራፍ 3 ከአንድ እስከ 6ም ላይ እኔ ሐዋርያ ነኝ ሐዋርያ ለመሆኔ እንደሌሎቹ ሐዋርያ ነው የሚል የውቅና ደብዳቤ አያስፈልገኝም። እኔ ሐዋርያ ለመሆኔ ደብዳቤዎቼ ግልጽ የክርስቶስ ደብዳቤዎቼ እናንተ ናችሁ። በቀለም ሳይሆን በክርስቶስ ደም፣ በድንጋይ ሳይሆን በልብ ጽላት ላይ የተጻፋችሁ ግልጽ የክርስቶስ ደብዳቤዎች ናችሁ። እናንተን ያየ የኔን ሐዋርያነት ይመሰክራል ይላል። ምራፍ 11 እና ምራፍ 12ም ላይ በአገልግሎቱ ስለገጠመው መከራ ስለደረሰበት እንግልት ያንን ሁሉ በማስረዳት ሐዋርያ እንደሆነ አሁንም መመከቻውን ያቀርብላቸዋል። እነሱ ሐዋርያ አይደለም ሲሉት ሐዋርያ ለመሆኑ ማስረጃውን ያቀርብላቸዋል። ሕይወቱንና አገልግሎቱን በተመለከተ ምስክርነት እየሰጠ ማለት ነው። ሶስተኛ፣ ያቀረቡት ክስ ወይም ደግሞ ውንጀላ በጳውሎስ ላይ ምንድን ነው? የገንዘብ ንጽሕና የለህም የሚል ነው። ምክንያቱም በኢየሩሳሌም ቤተክርስቲያን ስም ገንዘብ የሰበሰብከውን ገንዘብ ለራስህ የግል አገልግሎት ወይም ደግሞ ለራስህ ሐዋርያዊ ተልእኮ ለማስፈጸሚያ አውለኸዋል የሚል ክስ ነበራቸው። ምክንያቱም በጊዜውም ታላቅ ረሃብ ስለነበረ የኢየሩሳሌምን ቤተክርስቲያን ተጎድታ ስለነበረ ከአሕዛብ አብያተ ክርስቲያናት ጳውሎስ ገንዘቦችን እያሰባሰበ ወደ ኢየሩሳሌም ይልክ ነበር። ይህንንም በአግባቡ ስላልተረዱት ለዚህም ማስረጃ ያቀርብላቸዋል። ልትሰጡ ጀምራችሁ ያቋረጣችሁትን ነገር አሁንም ቀጥሉ ብሎ በማበረታታት የተሰበሰበውን ገንዘብ ቲቶን በስም በመጥቀስ ስለ ቲቶ ምስክርነት በመስጠት ስለ ቲቶ ማወቅ ለምትፈልጉ ከእኔ ጋር አብሮኝ ሰራተኛ ነው፣ የክርስቶስ በጎ ወታደር ነው ብሎ አንድ ስሙ ያልተጠቀሰን ሰው በመጥቀስ በሁለቱ ሰዎች እጅ አድርጎ ወደ ኢየሩሳሌም እንደላከ አሁንም ምስክርነቱን ያቀርባል፣ ማስረጃውን ያቀርባል ማለት ነው። ሌላው አራተኛው ያቀረቡበት ክስ ምንድን ነው? አንተ መወሰን አትችልም፣ የሚል ወቀሳን ያቀረቡለት ምዕራፍ 10 ከቁጥር 9 እስከ 11 እናገኘዋለን። በቃል ብቻ ነው የምታስፈራራም በደብዳ ያንተ ኃይል በደብዳቤ ብቻ ነው ከርቀት ሆነህ ነው እንደውም ለስኪ ልምትነ ልብ ካለህ ናና በፊት ለፊት በአካል እንገናኝ ብለው ሁሉ እንዲህ አይነትም ነገር ይሉት ነበር። ስለዚህ እኔ በደብዳቤ እንደምጽፈው እንደዛው እንደሆንኩኝ በአካልም መጥቼ አሳጥያቸዋለሁ ብሎ እስኪላቸው ድረስ እስከዚህ ድረስ የሚያደርጉት ነበር፣ ይፈታተኑት ነበር። ስለዚህ ጳውሎስ አገልግሎቴ፣ ህይወቴ የተፈተነ ነው ብሎ ማስረጃውን ያቀረበበት ክፍል ነው ማለት ነው። ሁለተኛ ቆሮንቶስ ከአንደኛ ቆሮንቶስ በተለየ መልኩ በጥሩ ስነ ጽሁፍ በጥሩ እንትን የጳውሎስን አገልግሎት የጳውሎስን አቋም የጳውሎስን የአገልግሎት መልክ የገጠመውን ተግዳሮትና ህይወቱ ምን እንደሚመስል ያሳየበትና የተረከበት ድንቅ ደብዳቤ ነው ማለት ነው። እንግዲህ ወደ ክፍሉ ልምጣና የተፈተነን ህይወትና አገልግሎት ምን እንደሚመስል በዚህ ክፍል ላይ እናያለን ማለት ነው። ከምዕራፍ 2 ከቁጥር 14 እስከ 16 ላለው ቁጥር 16 ላይ አንድ ወሳኝ ቃል አለ። እንዲህ ይላል፣ ታዲያ ለዚህ ብቁ የሚሆን ማን ነው ይላል ታዲያ ለዚህ ብቁ የሚሆን ማን ነው ብሎ ይህንን ይጠይቃል። በጥያቄ መልክ ያቀርባል። ለዚህ ብቁ የሚሆን ማን ነው? ለየትኛው? ለእንደዚህ አይነት ህይወት መዓዛ ላለው ህይወት፣ መዓዛ ላለው አገልግሎት፣ በየስፍራ ሁሉ ለሚሸት፣ በየስፍራ ሁሉ ለሚያውድ፣ እንዲህ ላለው ህይወት ብቁ የሚሆን ሰው ማን ነው ብሎ ይህንን ይጠይቃል ማለት ነው። ስለዚህ አማኞች ክርስቲያኖች በየስፍራው በየደረሱበት ቦታ ቤተ ክርስቲያን ውስጥ ብቻ ሳይሆን በአገልግሎት መስክ ላይ ብቻ ሳይሆን በስራ ቦታቸው እንደገና፣ በቤት ውስጥ እንደገና፣ ከሰዎች ጋር ባላቸው የህይወት መስተጋብር በቤተ ክርስቲያን በሚሄዱበት በሚደርሱበት እግራቸው በሚያለቅጥበት በየትኛውም ስፍራ መዓዛ ሊኖራቸው የክርስቶስ መዓዛ ሊኖራቸው ሊያውዱ እንደሚገባ ይህ ክፍል ያሳስበናል ማለት ነው። ለምንድን ነው ይህንን ማንሳት የፈለግኩት? አንዳንድ ጊዜ ህይወታችን መልካም የሆነው የኛ ነገር የሚታየው ቤተክርስቲያን ውስጥ ብቻ ነው። ቤተክርስቲያን ውስጥ መቼም በበጎ ነው እንትን የምንገኘው አብረን በማምለክ አብረን በመጸለይ አብረን የእግዚአብሔርን ቃል በመካፈል በማገልገል። ከቤተክርስቲያን ውጭ በሌሎቹ ቀናት በሌሎቹ የህይወት መስካችን ምን እንመስላለን? ስለዚህ ቤተክርስቲያንና ሌላ ቦታ ያለን ህይወትና አኗኗር ወጥ መሆን አለበት ማለት ነው። ጳውሎስ ታዲያ ምንድን ነው የሚለው? ቁጥር 14 ላይ ሁለት ነገሮችን ይናገራል። በክርስቶስ ሁልጊዜ በድል አድራጊነት እያዞረ ለሚመራ ይላል። አንደኛው አንደኛው በድል አድራጊነት ለሚመራ ይላል። ሁለተኛው ሐሳብ ደግሞ ምንድን ነው? በየስፍራው የእውቀቱን መዓዛ በእኛ አማካኝነት በየስፍራው ለሚገልጥ ይላል። በየስፍራው በድል አድራጊነት ሁል ጊዜ ለሚመራል፣ በየስፍራው ሁል ጊዜ ደግሞ የእውቀቱን መዓዛ በእኛ ለሚገልጥ ይላል። ምንድን ነው ይህ ድል አድራጊነት? በድል አድራጊነት እያዞረ ለሚመራ ሲል ምንድን ነው ይህ ድል አድራጊነት? ድልስ ያደረገው ምንን ነው? ወደኋላ ኋላ ሄድ ብለን ስናይ ምዕራፍ አንድ ቁጥር ስምንት ላይ ጳውሎስ የገጠመውን ነገር ለወንድሞች ማሳየት ይፈልጋል። ምን እንደገጠመው፣ ወንድሞች ሆይ በእስያ ስለደረሰብን መከራ እንድታውቁ እንወዳለን። በሕይወት ለመኖር እንኳ ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። በእርግጥ የሞት ፍርድ እንደተፈረደብን ይሰማን ነበር። ይህም የሆነው ሙታንም በሚያስነሳው በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን ነው። እርሱ እንዲህ ካለው የሞት አደጋ አድኖናል ያድነናልም፣ ወደፊትም ደግሞ እንደሚያድናል ተስፋችንን በእርሱ ላይ ጥለናል ይላል። እግዚአብሔር ይመስገን። ስለደረሰበት መከራ በአገልግሎት ስለደረሰበት መከራ በአገልግሎት ስለደረሰበት ፈተና እንዲያውቁ ይነግራቸዋል። እስከ ሞት ድረስ ተፈትነን ነበር፣ የደረሰብንን ነገር እንድታውቁ እንወዳለን። ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። እንደውም የሞትን ፍርድ ሰምተን ነበር። ማለትም በቃ አበቃለን ብለን አሁን ሞትን በቃ አለቀልን አበቃለን ስንል ወዲያው ደግሞ የእግዚአብሔር ትድግና ደርሶ ሲታደገን አይተናል። ስለዚህ ይሰማን የነበረው ራሱ ስሜት የሞት ፍርድ እንደተፈረደብን ነው። በቃ እንድንሞት ወደዚያ ሚሽን ወደ እስያ እንደተላክንና ወይም ደግሞ እንድንሞት ወደዛ እንደተሰደድን ሁሉ እስክንቆጥርና እስኪሰማን ድረስ እንዲህ አይነት ፍርሃት ውስጥ ነበርናል። ነገር ግን እግዚአብሔር ይመስገን፣ እግዚአብሔር እኛን ምን አደረገን ይላል? እንዲህ ካለው የሞት አደጋ አዳነን ይላል። አዳነን፣ ያድነናል፣ ወደፊትም ደግሞ እንደሚያድነን ተስፋችንን በእርሱ ላይ ጥለናል ይላል። ስለዚህ ጳውሎስ በእስያ የደረሰበትን እንዲያለውን ታላቅ መከራ ታላቅ ተቃውሞ፣ ታላቅ ተግዳሮት፣ እንደገና ደግሞ በውጭ በውስጥ ባሉ ሰዎች ደግሞ ምዕራፍ አንድ ላይ ከቁጥር 12 እስከ 24 ቅድም እንዳነበብኩት የገጠመውን ቃልን እቅድን የምትለውጥ ቃልህን ማታከብር ነ ብለው በውስጥ ያሉ ሰዎችም ደግሞ ተነስተውበት ነበረ። በእነዚህ ሁሉ መከራ ከውጭ የደረሰበትም ተቃውሞ ከውስጥም ያለበትም ተቃውሞ፣ በዚህ ሁሉ መከራ ውስጥ በዚህ ሁሉ ፈተና ውስጥ እያለፈ ድል በመንሳት ለሚያዞረን በየስፍራ ሁሉ በየስፍራ ሁሉ ተግዳሮት ባለበት ስፍራ ሁሉ ሐዋርያት ስራን ሄደን ብናነብ ወደኋላ ጳውሎስ በአገልግሎቱ እጅግ በጣም ብዙ ተግዳሮት ገጥሞት ነበር። አንድ ጊዜ ወደ ልስጥራ በሄደ ጊዜ ደብድበውት ከወደቀ በኋላ ትንፋሹን ቼክ አድርገው የሞተ መስሏቸው ትተውት ሄዱ። ከዛ ልብሱን አራግፎ ተነሳ። ስለዚህ ጳውሎስ እጅግ በጣም ብዙ መከራ ደርሶበታል። ህይወቱ የተፈተነ ነው፣ አገልግሎቱም የተፈተነ ነው። ስለዚህ በየሄድንበት በየደረስንበት በየተዋዝንበት በየገባንበት ቦታ ሁሉ ድል በመንሳትን ለሚሰጠን ለእርሱ ምስጋና ይሁን አለ። እግዚአብሔር ይመስገን። ይህ ማለት ምን ማለት ነው? ከሮማውያን ወታደሮች ጋር ወይም ደግሞ ከአንድ የሮም የጦር አዛዥ አንድን ሀገር ወሮ ወታደሮች ሰዎችን ከማረከ በኋላ ወይም የዛን ሀገር ንጉሥ የዛን ሀገር ገዢ ከማረከ በኋላ ያንን የማረካውን ምርኮ ይዞ ወደ ሮም ይመጣል። በሚመጣበት ጊዜ ሕዝብ ሊቀበለው ይወጣል ማለት ነው። ያን ጊዜ ሕዝብ ሊቀበለው ሲወጣ የማረካቸውን ሰዎች እያስከተለ የራሱንም ደግሞ ወታደሮች ወይም ደግሞ አብሮት ያለውን ሰራዊት አብሮት ያለውን ጦር እያስከተለ አደባባይ ላይ ይወጣል። ስለዚህ ድል በመንሳት ስለዚህ፣ ወደ ጦርነት ሄጄ ተዋግቼ እነዚህን ድሎች አግኝቻለሁ ብሎ ምስጋና እንዲሆን ህዝቡ እንዲደሰት ከቄሳርም ምስጋና እንዲያገኝ የማረካቸውንና ወታደሮቹን ይዞ እያስከተለ አደባባይ ይወጣል። ልክ ይሄንን ትዕይንት ነው ጳውሎስ እየገለጸ ያለው። በየደረሰበት ቦታ ሁሉ በህይወትና በአገልግሎት የሚገጥመኝን ፈተና የሚገጥመኝን መከራ የሚገጥመኝን ተግዳሮት ሁሉ ድል በመንሳት እንዳልፍና እንድሻገር ላደረገ ለእርሱ ክብርና ምስጋና ይሁን ይላል። ሁለተኛው ነገር ምንድን ነው? መዓዛና ሽታ ይላል። በየስፍራ ሁሉ በየደረስንበት ስፍራ ሁሉ ሁል ጊዜ ምንድን ይላል? ሽታነን መዓዛነን ብሎ ይናገራል። እኛ እምናውድነን እውቀቱን የምናውድነን ክርስቶስን የምናውድነን በየደረስንበት ቦታ በየስፍራው ሁሉ የምናውድነን ብሎ ይናገራል። ምናልባት ሽቶ ስትገዙ እኔን እንደሚገጥመኝ አይነት ሻጮች ይገጥማችኋል ብዬ ተስፋ አደርጋለሁ። የሽቶውን ብራንድ ካሳዩአችሁ በኋላ ዝም ብላችሁ አትገዙትም። እጃቸውን ይገለብጡና በጥቂቱ ወይም እጃቸው ላይ በጥቂቱ ትንሽ እንትን ከረጩ በኋላ ያሸትቷችኋል። እዚህ ብልቃጥ ውስጥ ያለው ሽቶ ይሄንን ይመስላል ብለው ያሸትቷችኋል። ስለዚህ የሚሸታችሁ ሽታ ብልቃጥ ውስጥ ያለው ሽታ ወይም ደግሞ ብልቃጥ ውስጥ ያለው ሽቶ ያለውን መዓዛ የሚያሳይ ነው። ስለዚህ እኛም ክርስቲያኖች ነው የሚለው ልክ እንደ ጳውሎስ በየደረስንበት ቦታ ሁሉ በየስፍራ ሁሉ ምን እናደርጋለን? የእውቀቱን መዓዛ የክርስቶስን መዓዛ ለሰው ሁሉ እንዲያውድ እንሸታለን ወይም ደግሞ እናሸታለን፣ ለሰው ሁሉ እንዲያውድ እናደርጋለን ማለት ነው። እንግዲህ ጳውሎስ ሕይወታችን የሚያውድ ነው፣ የሚያውድ መዓዛ ነው ይላል። አገልግሎታችንም የሚያውድ መዓዛ ነው ይላል። ለማን ለማን ነው የምናውደው? ለማን ለማን ነው መዓዛችን የሚወጣው? የመጀመሪያው ለክርስቶስ ነው። እንዲህ ይላል፣ ምክንያቱም በእኛ አማካኝነት በስፍራው ለሚገልጥ ምስጋና ይሁን፣ ምክንያቱም በሚደኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን ይላል። የምንሸተው ወይም ደግሞ የምናውደው አንዱ ለእግዚአብሔር ነው። እግዚአብሔር ከላይ እኛን ሲያሸተን ወይም ደግሞ እኛ ለእግዚአብሔር ያለን መዓዛ የማን መዓዛ ነው? እኛ ላይ ያለው ጳውሎስ፣ እኛ ላይ ያለው የክርስቶስ መዓዛ ነው። የክርስቶስ እግዚአብሔርን መዓዛችንን ይፈልገዋል። እግዚአብሔር ሲያሸተን፣ ማን ነው የምንሸተው? ክርስቶስን ወይስ ሌላ? ለእግዚአብሔር የክርስቶስ መዓዛ አለን ይላል። አንዱም የምንሸተው ለእግዚአብሔር ነው። ለእግዚአብሔር የክርስቶስ መዓዛ አለን ይላል። ሁለተኛው ለሚጠፉት ነው። ማዕዛ አለን የሚ ለሚጠፉት ነው። ለሚጠፉት ደግሞ የሞት ሽታ ነን ይላል። በአማኞች የሚሰበከው የህይወት ቃል፣ በአማኞች የሚገለጠው የወንጌል ኃይል የሞት ሽታ ይሸታል። ትክክል እንዳልሆኑ ይሸታቸዋል፣ ከእውነት እንደራቁ ይሸታቸዋል፣ ከህይወት እንደራቁ ይሸታቸዋል። ስለዚህ ለማያምኑ ሰዎችም እንሸታለን። የሞት ሽታለን ለነሱ መዓዛ አለን ይላል። ሶስተኛ ደግሞ ለሚድኑት ደግሞ የህይወት ሽታለን ይላል። ለሚድኑትም መዓዛ አለን ይላል። ለሚድኑት የህይወት ሽታ፣ ለሚጠፉት የሞት ሽታ፣ ለእግዚአብሔር ደግሞ የክርስቶስ ሽታ። በየደረስንበት በየስፍራ ሁሉ መዓዛ አለን፣ ለእግዚአብሔር መዓዛ አለን። ክርስቶስን እንሸታለን። ለማዕምኑ መዓዛ አለን፣ የሞት ሽታለን። ለሚድኑት ደግሞ መዓዛ አለን፣ የወት የህይወት ሽታለን ይህ ነገር ምናልባት ጳውሎስ አሁንም ከሮማውያን ጋር በተገናኘ መልኩ ነው የሚያቀርበው። ቅድም እንደጠቀስኩላችሁ አንድ የሮም ወታደር የማረከውን ንጉሥ ወይም ደግሞ የማረካቸውን ምርኮ በተለይ ንጉሡን ወይም ደግሞ የሀገሩን ገዢ ወይም የጦር መሪውን ይዞ ወደ ቄሳር ፊት በሚሄድበት ጊዜ በፊልሞችም ላይ አይታችሁ ሊሆን ይችላል እንደ ሐምራዊ መጋረጃ ነገር ምንጣፍ ይደረጋል። በዛ ላይ ነው የሚራመደው። ወደ ቄሳር እየሄደ በግራና በቀኝ ሰዎች አሉ። እጣን ይሸታል። እጣን ይሸታል። ስለዚህ እጣኑ ለሁለቱም ይሸታቸዋል። ለማረከውም የጦር አዛዥ ይሸቷል፣ ለተማረከውም ንጉስ ይሸቷል። ለተማረከው ንጉስ ምን እንደሆነ አይታወቅም። ወይም ደግሞ ቄሳር ፊት ቀርቦ ወይ ይገደል ይባላል፣ ወይ እድሜ ልኩን ይታሰር ይባላል። የሚወሰንበት ፍርድ ይኖራል። ለማረከው ደግሞ ጄኔራል ምስጋና ይኖረዋል፣ እድገት ይኖረዋል፣ ስጦታ የሚበረከትለታል። ስለዚህ የሚጨሰው እጣን ለማረከው የጦር አዛዥ ወይም ጄኔራል መልካም መዓዝ አለው። ድልድል ይሸተዋል፣ ህይወት ህይወት ይሸተዋል፣ እድገት ይሸተዋል፣ ስጦታ ሲበረከትለት ይሸተዋል። ለሱ ደስ የሚል መዓዝ አለው። ያ እጣን ደግሞ ለተማረከው ንጉስ ሞት ሞት ይሸተዋል ወይ ይገደላል፣ ወይ እድሜ ልኩን ይታሰራል። ሽንፈት ነው ለዚኛው፣ ሽንፈት ሞት ለዚኛው፣ ውድቀት ሲሆን ለዚኛው ደግሞ ደስታ ለዚኛው፣ ደግሞ ህይወት ለዚኛው፣ ደግሞ እድገትና ሌላ ተስፋ ይሸተዋል። ያ ውጣን ለሁለቱም እንዲህ አይነት መዓዛ አለው። ስለዚህ ጳውሎስ ከዚህ ጋር በተገናኘ መልኩ ለማስረዳት ነው ያደረገው። ካልሆነ ደግሞ ከአይሁድ የመስዋዕት ስርዓት ጋር ነው የሚገናኘው። በቤተ መቅደስ ውስጥም የእጣን መዓዛ አለ። እንደገና መዝሙር መጽሐፍም ላይ ስለ አሮን ሲናገር ምን ይላል? አሮን ስለ ወንድሞች ህብረት ሲናገር የወንድሞች ህብረት ልክ እንደ አሮን ነው። አሮን ላይ እንደተደፋው ዘይትና እንደሚሸተው ሽቶ ነው። በልብሱ መደረቢያ በጽኑ በኩል እንደሚፈሰው ሽቶ ነው ይላል። ስለዚህ አሮን የሚቀባውን ሽቶ አሮን የሚቀባውን ዘይት ሌሎች እንዳይቀቡት ተከልክሏል። የተለየ መዓዛን ነው ያለው ለአሮን ስለዚህ አሮን እኔ አሮን ነኝ ብሎ ራሱን ማስተዋወቅ አይጠበቅበትም። ባያስተዋውቅም አሮን በሚመጣበት ጊዜ ሽታው ያስታውቃል፣ መዓዛው ያስታውቃል። በልብሱ መደረባ ላይ ያለው ዘይትና ሽታ ያስታውቃል። ስለዚህ እኛም አማኞች ልክ እንደዚሁ በየስፍራው የምንሸትነን። ለዚህ የሚበቃ ታዲያ ማን ነው? ምዕራፍ 3 ቁጥር 5 ላይ እንዲህ ይላል ብቃታችን እግዚአብሔር ነው ይላል ለእንደዚህ አይነት ህይወት በየስፍራ ሁሉ ለመሽተት በየስፍራ ሁሉ ለማወድ ብቃታችን እግዚአብሔር ነው። ከሱ የተነሳ ማወድ እንችላለን። ከሱ የተነሳ የመዓዛውን በየስፍራው መግለጥ እንችላለን። እግዚአብሔር ይመስገን።